ሳሮን በፖሊስ ቁጥጥር ስር ዋለች። የሩትና የሚኪ ሴራ እንዲሁም ደግሞ የዳዊት ሴራ ሆኖ ሁሉም ነገር ተጋለጠ። በጣም በብዙ ወንጀሎች ተጠራጠረች እና እስር ቤት ገባች። እውነት ተደብቃ አትቀርም፣ ፍትህ ትገኛለች፣ ይዘገያል እንጂ የእውነት ሁሉም ፍትህ። ምነው እንደዚህ በሆነ። ሳሮን እንግዲህ ለማምለጥ ደፋ ቀናም ብትልም እንኳ ማምለጥ አልቻለችም ጭራሽ ቢያንስ ከ15 ዓመት በላይ እስራት ይጠብቅባታል። ሰሚ የዋህ እንግዲህ ከዚህ በኋላ ምንም ይሆን ምን ከሁሉም ውጭ ሆናል። የህይወት ለቅሶ ይመስለኛል አንዳንዴ ምክንያቱም ህይወት ላይ ስለተጫወተ ሳሮን ደግሞ እገዛ ባሏ ላይ ተጫወተችበት። ሳሮን ገንዘብንና ሀብትን ንብረትን ብላ የብዙ ሰው ደሞችን እና የህፃናትን በጣም እያሰቃየች ነበረ። ይህ ሁሉ ሀብት ፍለጋ እና ንብረት ፍለጋ ነው እንግዲህ። ለማንኛውም ልኳን አግኝታለች። ሳሮን በመታሰሯ ማነው ደስ ያለው? እንደኔ ደስ ያለው እስኪ በላይ ካሳዩኝ ህዊ ህዊ እንደታወቀ እንደሚታወቀው ሁሉንም ነገር አውቃለች። እሩት የዳዊት ትክክለኛ እህቱ እንዳልሆነች እና እዚህ ቤት ለምን እንደገባች ሁላ በጣም ግራ ገብቷታል። እናም ወይኔ አምላኬ፣ የሰማሁት ነገር እውነት ነው ወይስ ውሸት? አሁንማ ግራ ገባኝ እኮ። ምን ማድረግ ነው አሁን? እስኪ ምን ማድረግ አለብኝ? እያለች ከራሷ ጋር ማውራት ጀመረች። ከዛም በኋላ በቃ እሩትን መጠየቅ አለብኝ ብላ እሩትን በር ላይ ጠበቀቻት እና፣ እሩት እኔ እምልሽ ሁሉንም ነገር አውቃለሁ አንቺ የዳዊት ትክክለኛ እህት እንዳልሆንሽ፣ ብላ ስትላት አልገባኝም፣ ምን እያወራሽ ነው ህይወት? አሁንስ ጨልለሻል መሰል። አይ እኔ አልጨለልኩም፣ በትክክል ሰምቸሻለሁ፣ ትክክል ሰምቸሻለሁ እና ልትነግረኝ ይገባል። ብትላት እንኳ ምን ልንገርሽ? እስኪ ንገሪኝ። አንቺ እህቱ እንዳልሆንሽ አውቃለሁ። ማናት እህቱ ብላ እያለቻት አንቺ ብላት ሄደች። ምን እንግዲህ ሰምተሽኛል ብላ ሄደችና ሚኪ አለችው ሁሉም ነገር ግራ እየገባኝ ነው። ነግሬሽ ነበር እኮ ሩት፣ የግድ መናገር አለብን። ካልሆነ ግን ሁሉም ነገር ያበቃል። እና ደግሞ በጣም ትቀየምሻለች። ስለዚህ ዳዊትም ቢሆን በኋላ ከሚያዝንብሽ መናገር ይሻላል። እንዴ ግን እኮ ትንሽ ነው የቀረን። በቃ ተዩ፣ የሳሩንን ጉዳይ ለእኔ ተዩ። ምክንያቱም እኔ ሁሉንም ነገር አስተካክላለሁ። እና እስር ቤት መግባቱ አይቀርም ብቻ ግን አሁን አንቺ ለዳዊት ሁሉንም ነገር መናገር አለብሽ ብሎ አላት። ነገር ግን ሩት በጣም ግራ ተጋብታለች። ትክክለኛውን ነገር ነግራው ዲቪን ማጣት ያስፈራታል። ሳሮንም ደግሞ ሙሉ ለሙሉ እስር ቤት መግባቷን ተረጋግጣል ማረጋገጥ ትፈልጋለች። ብቻ በማህል ሀገር ግራ ገብታለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። የህይወት መንገድ እንደቀጠለ ይገኛል። ህይወ እንግዲህ ልጇን በማገኘቷ አልጋዋ ላይ ዘና ፈታ እያለች ነው። ነገር ግን በሀሳብ ተውጣለች። ምክንያቱም ሳሮን ጧት ማታ እያሰቃያቻት ትገኛለች። ልጄን ማን ነው እንደዚህ ያደረገው? ማን ነው የሰረቀው? እያለች ለች በሀሳብ ተውጣለች። እና እንደው ለማንኛውም ግን እስኪ ወደ ክችን እንደሄድ ብላ ክችን ስትሄድ ሳሚ መጣ። እኔ እምልሽ ህይወት፣ እሺ፣ ምንድን ነው አንተ የምትለኝ? የግድ አንቺና ልጅሽን ይዘሽ መውጣት አለብሽ። እኔ የሚያስፈልግሽን ነገር በሙሉ አደርጋለሁ። ምን? ለምንድን ነገርኩሽ እኮ ይኸውልሽ፣ ልጅሽን ያገኘችልሽ ሩት ናት ማለት ምን አለች? አዎ ሩት ናት ያገኘች። ሩት አግኝታ ከዛ እዳዊት እናት ቤት ወሰደቻት። ከዛም በኋላ ዳዊት አመጣት እናት አይደለም። ምንድን ነው ዳዊት ያልነገረኝ እስካሁን? ከዛም በኋላ እሱን ነው አላውቅም። ለማንኛውም ግን እውነቴን ነው የነገርኩሽ ሳሮን ትገልሻለች። በቃ ልጅቷንም ቢሆን ከዚህ በኋላ አታሰቀያት። ቢያንስ አንቺ የራስሽን ተይና፣ ለልጇት ለልጅቷ ስትይ ማድረግ አለብሽ ብሎ ሲላት ምን? እንዴት ሳሮን የኔን ልጅ እንደዚህ ታደርጋለች? ብላ ቢላዋ አንስታ አስፈራራቻት ልትወጋት ሁሉ ነበር። ከዛም ሳሚ እረ ባክሽ ቢላት አንተም ያው ነህ አንተንም ሚስትህንም እገላችኋለሁኝ በልጄ የመጣማ ማንንም አልምርም ብላ ማስፈራራት ጀመረች። አንቺ ቀውስ እስኪ ናይ ወግኝ ደግሞ የባሌን ልጅ እኮ ነው የባሌው ሽማ እኮ ነሽ፣ እንዴት ብላ በገሃዱ ዓለም በሉት ፊት ለፊት ገጠመቻት ህይወትን ሳሚ የሚያደርገውና የሚጨብጠው ጠፋበት ቆይኒ ሰዎች አብደዋል እንዴ እያለ ዳዊት መጣ ከዛ ቆይ ህይወት ምን እያደረግሽ ነው አንቺ ከእሷ ተሽለሽ መገኘት ሲገባሽ አንቺም ተወርጃለሽ እንዴ አላት ምን እስኪ ንገረኝ ለዚህ ንግግርህ አንተ ነህ እንደውም አፈር ያለብህ ልጄን ሂዱት እንዳገኘቻትና ሩት ገጠር ውስጥ እንዳስቀመጠቻት ለምንድን ያልነገርከኝ ልነግርሽ ነበር እኮ ሳሮንስ እንደ ሰለቀቻት ለምንድን ነው ያልነገርከኝ? እኔ እንደዛ ስሰቃይ ኤምባ ደም ሳለቀስ ምን አይነቱ ጨካኝ ነህ? ብላ በጣም ተቀይመው ወደ ውስጥ ገባች። አሁን ላይ ዳዊት ምን ማድረግ እንዳለበት ግራ ገብቶታል። ዳዊት ቢቆልፍባትም እንኳ እሳሮን ላይ ነገር ግን ሳሚ ከፈተላት። ከዛም ከውጭ ሲመጣ ዳዊት በሩ እንደተከፈተ ሲያይ እስኪ ንገረኝ ለምንድን ነው እና የከፋት ክላት ብሎ ሲለው፣ እንዴ አንተ ሰውዬ ለምን መታት ከሆነ ናቶሎ መታኝ። ምክንያቱም ተዘጋጀ እየጠበኩ ነበረ እንደው መካኛ ይምታ አሁን ይሄ ስርዓት ነው ብሎ በጣም ተናደደበትና ውጭ ወጣ። ከዛ እሱ ለካ በታዛ በኩል እዛ አስቀምጧ ስለነበረ ነይ ውጭ ወጥቷል ብሎ ሲላት እና ታመሰገኝም፣ ለምንድን ነው ማመሰገነህ ብላ ነተፈችው። ቆይስ ቤት አንድ ሰው ጤነኛ የለም ማለት ነው። ምክንያቱም ይህን ያህል እንኳን መስዋዕት ከፍዬላት አመሰግናለሁ ማን ገደለ እያለ ብቻውን ሲያወራ፣ ነገር ግን ዳዊት ውጭ ላይ እየጠበቃት ነበር። በሩን ከፍታ ስትወጣ በህ ቀጤ ቤት በአንቺ ቤት አንቺ እና ባልሽ ሆናችሁ እኔን ለመሸወር ነበር አይደል ብሎ ሲላት፣ ይኸውልህ መሄድ አለብኝ። መሄድ አለብሽ የትም አትሄጂም ህፃናቶችን ለመሸጥ እንዲሁም የሰው ነፍስ ለማጥፋት ነው አይደል? ምን እኔ ህፃናቶችን ለማጥፋት ሳይሆን ለመርዳት ነው። ታዩ ታዩ መሄዳችም ብሎ ወረቀቱን ይዞ ንጥቅ አደረገና ቤት ገባ። ሳሮንም ተከትለው ገባች። አንጣ ብትለው እንኳ ወረቀቱን ቀደደባት። ከዚህ በኋላ አንተ ወንድም አይደለህም ብላ በጣም ታናደደችበት። ሳሚም ቢሆን አንተ የዚህ ሁሉ ቆፍጥን ብትልና ብትናገራት ኖሮ እንደዚያ ባትለቅም ነበረ። እና የዚህ ሁሉ ጥፋት አንተ ነህ ብሎ ሳሚ ላይ ተናደደበት። ቆይ የዚህ ቤት ሰዎች ሁሉም አብደዋል ማለት ነው። እኔ በቃ የእኔ መልካምነት አይታያቸውም። እኔ የማደርገው መልካም ነገሮች በሙሉ በሰዎች ዘንድ ሲሄድ ተቀባይነት የለውም አይደለም ብሎ በጣም ተናደደ። ሳሚዬ ሚኪና ሩት ሚኪ እና ሩት ግራ ገብቷቸዋል። በቃ ዛሬ ሁሉም ነገር ያበቃል፣ እነግረዋለሁኝ እያለች ለማንኛውም ግን ወረቀቱን ማገኘት አለብኝ ብላ በሩን እየቆል እየከፈተች እየከፈተች እየከፈተች ነገር ግን ቁልፍ አልከፍትላት አለ። ከዛ ሳሮን መጣች፣ ሳሮን መጣችና ምን እያደረግሽ ነው? ቆይ ደግሞ ምን እየፈተሽ ነው? ተይም እባክሽ ሳሮን ምን አገባሽ አለቻት። ምን አዎ ምን ያገባሻል? እኔ ምንሽ? አብቅቶልሻል። በቅርብ እስር ቤት ነው የምካትሽ። አንቺ ሴትዮ ቆይ የተዳፈርሽኝ አይመስልሽም እንዴ? እኔ እኮ ታላቅሽ ነኝ። እና ብትሆኝስ? ለነገሩ ከዛ ከዳዊት የተማርሽው ነው አይደል? እሱን በክፉ ባታንሹ ደስ ይለኛል። ነገር ግን አብቅቶልሻል። ምን ብላ ስትላት ሲለዋን አነቀቻት። ከዛ ሚኪ መጣና ልቀቂያት፣ ሳሮን ነፍሰ በላ አላትና አስለቅቋት፣ ሩትን አቅፏት ይዟት ሄደ። ይሄን የሰማችው ሳሮን ምን ቆይ፣ ይሄ ልጅ ሁሉንም ነገር አውቋል ማለት ነው፣ በቃ አለቀልኝ፣ ሁሉም አጥምደውኛል ማለት ነው ብላ መጨነቅ ጀመረች። ሰው ጋር ደውላ በቃ በቅርቡ ከሀገር መውጣት አለብኝ፣ ሁሉም ሰው አይናቸው እኔ ላይ ነው፣ እየተከታተሉኝ ነው ብላ ደውላ ተናገረች። ቢሆንም እንኳ ዴቭ ዳዊት እስካሁን በፍጹም ከቤት እንድትወጣ እየፈቀደላት አይደለም። ህይወት እንግዲህ ግራ ገብቷታል። ልጅን ሩት ካመጣችልኝ ሩት ከሳሩ ምንድን ነው የምትፈልገው እያለች ጠዋት ማታ እያብሰለሰለች ትገኛለች። ቢሆንም እንኳ ሚኬን ሄዳ እኔ ምልክ፣ ሚኬ በባለፈው እኔ አንተና ሩት ስታወሩ ሰምቻችሁ ነበር፣ እናም አንተ ሁሉንም ነገር ታውቃለህ እንድትነግረኝ ፈልጌ ነው ስትል እንደ አጋጣሚ ሩት መጣች። እኔ ምልሽ ሂዊ እኔ እወድሻለሁ ነገር ግን አሁን ሚኪን የጠየቅሽው ነገር ትክክል አይደለም ደግሞ ከነገርኩሽ ሌላ እሱም የሚነግርሽ ታሪክ ምንም የለም ብላ ይዛው ሄደች እነግርሃለ ብላ ከዛ ህይወትም ደግሞ ግራ ገባትና እጇን ወደ ከንፈሩ አድርጋ መምጠት ጀመረች ዳዊትን ሄደችና እኔ የምልህ ዳዊት እሩት ግን ትክክለኛ እህት መሆን እህታችሁ መሆኗን አረጋግጣችኋል ማለት አዎ። እና ዲኤንኤ ሊቀየር ይችላል? እና ዲኤንኤ ሊቀየር ይችላል እንዴ አለችው። አዎ፣ ምናልባት በብዙ ብር እና ደግሞ ሰው ካለሽ መቀየር ይቻላል። ግን ለምን ጠየቅሽኝ? አይ፣ ለምንም። ግን ብቻ እንደዛ ሆኖ ነው ማለት ነው። ማለት አልገባኝም፣ ነገርኝ ብሎ ቢላት እንኳ በፍጹም ልትናገር ፈቃደኛ አይደለችም። በቃ መሄድ አለብኝ ብላ ስትል፣ ግራ ተጋባና ፍጥጥ አለ። ከዛም በኋላ እንደ አጋጣሚ ሚኪ መጣ። ይመጣ እንደምን ሆነህ ነው? ፊትህ ተቀያይሯል እኮ ብሎ ሲለው ፊትህ ተቀያይሯል እኮ ብሎ ሲለው እባክህ ታውቃለህ አለው ሚኪን። ምንድን ነው እኔ በህይወቴ የምጠላው በጣም አስመሳይና በጣም ሳቄተኛ ሰው ነው። እና አስመሳይ ሰው፣ ውሸታም ሰው በጣም ይደብረኛል፣ ብሎ እሳት ጎርሶ እሳት ለብሶ ተነስቶ ሄደ። ከዛ ሚኪ ግራ ገባውና ወይኔ በቃ ደርሶብናል ማለት ነው ብሎ ወደ ሩት ዘንድ ሄደ። እኔ በቃ ሁሉንም ነገር ለመናገር ዝግጁ ነኝ፣ ነገር ግን ምንም አይነት መረጃ እኮ አልያዝኩም እና ሳሮንን እንድህ ልለቃት ነው ማለት ነው እያለች ለሚኬ ማውራት ጀመረች። ወረቀቱን ሰጣት። ከዚያ ምን ከየት አገኘኸው? ታውቂያለሽ እኔ እኮ እንዳንቺ አይደለሁም እኔ እኮ ሚኬ ነኝ፣ ሲላት በጣም አመሰግናለሁ አይዞሽ፣ ሁሉም ከጎንሽ ነኝ እና ደግሞ ሳሮን ዛሬም ወይም ነገ በካቴና ተይዛ እስር ቤት መበስበሱ አይቀርም። እኔ ምልሽ ለምን አሁን አናደረገውም? ሲላት አይ ነገ ይደርሳል። በቃ ነገ ትታሰራለች። እኔም በደስታ የእሷን መታሰራ ይቼ ላጠፋችው ወንጀሎች በሙሉ ታስራ ማየት እፈልጋለሁኝ ብላ ስትል ዳዊት እያዳመጠ ነበር። እንግዲህ ዳዊት ያን ወረቀት ለሊቱን የወስድባቸው ይሆን ወይስ ደግሞ ዳዊት ለፍትህ ብሎ የእውነት እህቱን ፍርድ ቤት ያቆያት ይሆን? ምክንያቱም ዳዊት በጣም ብዙ ነገር ያውቃል ከህይወት እህቱ እህቱ እንዳልሆነች ብቻ ነው እንጂ የሚያውቀው እና ሩት እህቱ እንደሆነች ነው እንጂ የሚያውቀው ሌላ ምንም የሚያውቀው ነገር የለም። እና በቀጣይ ቪዲዮ ምን እንጠብቅ? የዛሬው የህይወት መንገድ ይሄንን ይመስል ነበር። በቀጣይ እንግዲህ ሳሮን እስር ቤት ገብታ እስከምትበሰብስ እና ህዊ ደግሞ የዳዊት እህት መሆኗን እናውቃለን።